ሰላም ተማሪዎች እንዴት ናችሁ? ዛሬ የተገናኘ ነው ለ2017 የሪሜዲያል ናቹራል ተማሪዎች የሚሆኑ ኮርስ ኮንቴንቶችን አዲስ በተዘጋጀው ሞጅል መሰረት ድሮ ከነበረው ጋር እያነጻጸርን እንመለከታለን ማለት ነው። እንግዲህ በአምስቱም ሰብጀክቶች ላይ አዲሱ ከድሮ በምን ይለያል? ምን ተጨምሯል? ምን ተቀንሷል? የሚለውን እሳያቸዋለሁ ማለት ነው። ከኢንግሊሽ ሰብጀክት ስንጀምር ድሮ ከነበረው ሞጅል ጋር ልዩነቱ ምን ላይ ብቻ ነው? የቻፕተሮቹ ስም ብቻ ነው ማለት ነው። የቻፕተሮቹ ስም ተቀይሯል እንጂ ሌላ ምንም አዲስ ለውጥ የለውም። የቻፕተሮቹ ስም የተቀየረበትም ለምንድን ነው? አስራ ሁለተኛ ክፍል በኒው ካሪክልም ስለተደረገ ኒው ካሪክልም ላይ ያሉት የቻፕተሮች ስሞች ወደዚህ ስለተቀየሩ ማለት ነው። ድሮ ኦልድ የነበረው ለምሳሌ ሆቢ ሲንድ ክራፍትስ ብሎ የነበረው ስም የድሮው በኦልድ ካሪክልም መጽሐፍ ነበር የተወሰደው አሁን አዲሱ ላይ ግን ሮድ ትራፊክ አክሲደንት በሚል ተቀይሯል። ከቻፕተር ስሞች ግራመር ኮንቴንትም ቮካቡላሪም በየቻፕተሮቹ ባሉበት ቀጥለዋል ማለት ነው። ምንም አዲስ ነገር የለው። ከእንግሊሽ ቀጥሎ የምንመለከተው ማትስ ነው። ማትስ ደግሞ የተጨመረም ቻፕተር አለ፣ የተቀነሰም ቻፕተር አለ። የተቀነሰው ቻፕተር ድሮ 12ኛ ክፍል ሊሚት ኤንድ ኮንቲኒዩቲ የሚል ነበር። አሁን ሌሱ ቻፕተር ተቀንሷል። በእሱ ፈንታ ግን ፈርዘር ኦን ሴትስ ኤንድ ነምበር ሲስተም የሚል ተተክቶበታል ማለት ነው። ፈርዘር ኦን ሴትስ ኤንድ ነምበር ሲስተም የሚል ተጨምሮበታል። ዘጠነኛ ክፍል ዩኒት ዋን ላይ ያለ በጣም ቀላል ቶፒክ ነው። ሴት የሚለውም ዩኒት ስሪ ላይ ያለ በጣም ሲምፕል ቶፒክ ነው። ሶ ሁለቱ ናቸው የተካተቱት። እነዚህን ሁለቱን በተለያዩ ሁለት ፓርት ቪዲዮ አይተን የምንጨርሳቸው ስለሆነ ምንም የሚያሳስቡ አይደሉም። ከዛ ውጭ ያሉት ሌሎቹ ባሉበት ነው የቀጠሉት። ኢኩዌዥን እንድ ኢኒኳሊቲ፣ ሪሌሽን እንድ ፈንክሽን፣ ጂኦሜትሪ፣ ቬክተር እንድ ትራንስፎርሜሽን ኦፍ ፕሌን የሚለው ማትሪክስ እንድ ዲተርሚናንት፣ ስታቲስቲክስ እንድ ፕሮባቢሊቲ፣ ሲኩንስ እንድ ሲሪስ፣ ኳልኩለስ፣ እነዚህ ባሉበት ቀጥለዋል። ሊነር ፕሮግራሚንግ እና ማትማቲካል አፕሊኬሽን ኢን ቢዝነስ የሚሉትም ባሉበት የቀጠሉ ናቸው ማለት ነው። ወደ ፊዚክስ ስንመጣ ፊዚክስ የተካተቱ የተጨመሩ ኮንቴንቶችን እናገኛለን። ይህ የሚሆንበት ምክንያት ምንድን ነው? አስራ ሁለተኛ ክፍል ዩኒት አስራ ሁለተኛ ክፍል አዲሱ መጽሐፍ ላይ ያሉ ተብለው የታሰቡ ቶፒኮች በደንብ ድሮ ከነበረው ላይ የሉም ተብሎ ስለታሰቡ የተካተቱት ለምሳሌ ፊዚካል ኳንቲቲ ኤንድ ሜዠርመንት የሚል ቶፒክ ተጨምሯል ወደዚህ በዚህ ሞጅል ማለት ነው። ከዛም ቬክተር ባለበት ነው። ሞሽን ኢን ዋን ኤንድ ቱ ዳይሜንሽን ባለበት ነው። ይህም ባለበት ነው። ዳይናሚክስ ባለበት ነው። ወርክ ኢነርጂ ፓወር ባለበት ነው። ፍሉድ ኤንድ ፕሬሽር እሱም ባለበት ነው። ይቀጥላል። ሜቢ እዚህ ጋር አስራ ሁለተኛ ክፍል ኒው ካሪኩለም ላይ ያለው ድሮ በድሮ ስንመለከተው በልክ ኦፍ ማተር ነበር ይሄ ቻፕተር። አሁን ላይ 12ኛ ክፍል ላይ ዩኒቨርሲቲ ላይ ያለውን ቻፕተር ነው የተካተተው ማለት ነው ወደዚህ የተቀየረው። ከዛ ሲምፕል ሜሽን አለ። ሲምፕል ሜሽን ደግሞ ዘጠነኛ ክፍል ላይ ያለ ቶፒክ ነው። እሱ ተጨምረዋል። ዌቭ የሚለው አስረኛ ክፍል ላይ እና ዘጠነኛ ክፍል ያለው ቶፒክ አለ። ቴምፕሬቸር ኤንድ ሂት ትራንስፈር የሚለው ዘጠነኛ ክፍል ላይ ያለ ነው። እሱም በአንድ ቪዲዮ የሚያልቅ ነው፣ ብዙ የሚያስጨንቅ አይደለም። ኤሌክትሮስታቲክስ ኤንድ ኤሌክትሪክ ሰርኪዩት ድሮ የነበረ ነው። ይህም ድሮ የነበረ ነው። ኤሌክትሮማግኔቲክ ዌቭ ኤንድ ላይት እሱም በፊት የሚቆየ ነው። ኒውክሊየር ፊዚክስ ኢንተራዲሽን ተጨምሯል ማለት ነው። ኒውክሊየር ፊዚክስ ኢንተራዲሽን አዲስ ተጨምሯል አይ ቲንክ በፊት ያለ አልመሰለኝም። ኤሌክትሮኒክስ ድሮም ነበር ይህን ይመስላል ማለት ነው። ከሌሎች ሰብጀክቶች በተለየ ብዙ የተጨመሩበት ትምህርት ፊዚክስ ነው። ቢሆን የተጨመሩት የተጨመሩ ቶፒኮች በጣም ትንንሾች ናቸው። እነ ሲምፕል ሜሽን እነ ፊዚካል ኳንቲቲ ጀስት ቤዚክ የሚባሉ ስለሆኑ አስቸጋሪዎች አይደሉም። ኬሚስትሪ የተጨመረ አንድም ቶፒክ የለም፣ ባሉበት ሁሉም የቀጠሉ ናቸው። ምንም አይነት የኮንቴንት ለውጥ የሌለበት ኬሚስትሪ ሰብጀክት ሆኖ አግኝተነዋል። ሌሎቹ ላይ ለውጥ አለ። ባዮሎጂን ስንመለከት ባዮሎጂ ሳይንስ ኦፍ ባዮሎጂ ባዮ ኬሚካል በነበረበት ነው፣ ሴል ባዮሎጂ እሱም በተመሳሳይ ማይክሮ ኦርጋኒዝም፣ ጄኔቲክስ፣ ኢቮሉሽን፣ ባዮቴክኖሎጂ፣ ሁማን ባዮሎጂ ኤንድ ሄልዝ የሚሉትም ባሉበት ፉድ ሜኪንግ ኤንድ ግሮዊንግ ፕላንት ኢኮሎጂ ኤንድ ኮንዘርቬሽን ኦፍ ባዮ ዳይቨርሲቲ የሚሉት ባሉበት የቀጠሉ ኮንቴንቶች ናቸው። እዚህ ላይም የተጨመረ ምንም አይነት ቶፒክ እንደሌለ እንድታውቁ ፈልጋለሁ ማለት ነው። ሰው አዲስ ሞጅል መጣ ሲባል መደናገጥ ምናምን ያስፈልግም። ይህንን ኮርስ ኮንቴንት ቴሌግራም ቻናላችን ላይ ታገኙታላችሁ። የቴሌግራም ቻናላችን ሊንክ ኮሜንት የመጀመሪያው ቦታ ላይ ታገኙታላችሁ። ታንክ ዩ።